ሰዎች ዛሬ ቀን ደግሞ እንግዲህ የቀን ውሎይን ላሳያችሁ ነው። ከኔ ጋር ዋሉ። እንግዲህ እንደምታዩት የቀን ውሎይ ብዙ ነገር አለ እና ይሄን ቪዲዮ ስጀምሩ ውድ ቤተሰቦቼ ላይክ አድርጉ። ከዛ ደግሞ ቤተሰብ ያለሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ ቀን ውሎይ በምን መልኩ እንዳለፈ ላስጎበኛችን ነው ላስቃኛችን ነው። ውድ ቤተሰቦቼ እንግዲህ እንደምታይን ገበያ ላይ ነኝ ገበያ ሂደን ገዝተን ቡና ልናፈላ ነው ቤት። እንግዲህ ቡና ሳፈላ ምናምን አይታችሁኝ አታውቁም። ዛሬ ቀን እንግዲህ ቡና ፍልቼ ላሳያች ነው። ከዛ በመሃል በመሃል ደግሞ ምን እንዳጋጠመኝ እማጋራችሁ ሆናሉ። ቤተሰቦች ቤተሰቦቼ ደስ ደስ የሚል ነገር አጋጥሞኝ ነበር። ገበያ መሃል እንደገና መንገድ ላይ ስመለሰ ወደ ቤቴ ምናምን ያለውን ነገር በጣም ደስ የሚል ውሎ ነበር ትላንትናና እንግዲህ ከኔ ጋር ሁኑና ሁሉ ነገር የምታዩት ይሆናል። ቪዲዮን እስከ መጨረሻ ድረስ በማየት አግዙ እና ውድ ቤተሰቦቼ እዚ ጋር እንደምታዩኝ ገበያ ያለ ማጣ ገበያ ላይ ነኝ። እንትን ሳር እና በቆሎ ቡና ምናምን ገዛዝተን እንሄዳለን ወደ ቤት። እዚ ጋር እንደምታዩኝ እንግዲህ ሶሪያዎች አግኝቼ ካሜራ ይዘን ስለነበር እኔጋ ፎቶ ተነሽ ምናም ብሎን ቁጭ ብዬ ነው እነሱ ጋና ቪዲዮ ማድረግ ፈልጌ ነበር፣ ፈቃደኛ አልነበሩም ብዙም። ከዛ ግን ተውኩት ብቻ። የተወሰነ አረብኛ ስለምችል እያወራኋቸው ነበር። እዚህ ጋር እንደምታዩት እንግዲህ ኢነብ ይዘው ነበረ ወይን፣ እንኪ ብለውኝ አይበቃኝ ምናም ብዬ ዝሮ ዝሮ። ሌላ ጊዜ ግን በሌላ ቪዲዮ እኛ ጋር መስራት ትችያለች ምናም ብሎ ስልክ ተቀባብለን ምናም። ቲክታክ ይሰራሉ መሰለኝ። በቃ ደስ ነው ያላቸው በጣም። እና ህፃኗ ልጅ ደግሞ ደስ ስትል ብቻ ቪዲዮ ቀርፀን ነበር ትተነው ነው አልፈለጉም፣ እና ትቼው ነው። ይሄን አጋጣሚ ግን ላጋራች ፈልጌ ነው። እንግዲህ ምን ታደርጉታላችሁ፣ አገር እንደሌላቸው በሰው ሀገር ተሰድተው እየኖሩ ብቻ። ኢትዮጵያ ሀገራችን መልካም ናት፣ እግዚአብሔር ይመስገን የሁሉም ተቀባይ ስለሆነች እየኖሩ ነው። ያው እንግዲህ ብቻ ያሳዝናሉ። እንዴት ሀገር እንዴት አይነት የተከበረች ሀገር እንዳልነበረቻቸው ሀገራቸው ተበትና እንደዚህ ብቻ ያሳዝናል። ሁላችሁ የምታውቁት ታሪክ ስለሆነ እዚህ ውልተው እና እዚህ ጋር እንደምታዩኝ እንግዲህ ሳር ሳርና ላማጣ እንግዲህ እንደሚታወቀው ቡና ሲፈላ ያለ ሳር ደስ አይለኝምእና ሁሌ ቡና ማፈላ ከሆነ ኔ ሳር ጋ ነው ካልሆነ እኔ ብዙ ደስ አይለኝም። ገራሴ ማልጠጣ ቡና ለሰው ለማፍላት ብቻ እዚህ ጋ ደግሞ ቡና ለምን በምታፈዩ ምናምን ብላችሁ ጥያቄ ፈጥሮባችሁ ይሆናል። ዛሬ ቀን ሙለር እንዴት ፈቀደልሽ ብላችሁኝ ይሆናል። ብቻ ዛሬ ቀን የሙለር ሂቱ ሳምርዬ ትንሽ አመም ማድርጓት ደብሯት ነበርና እስኪ ቡና ላፍላላት በዛውም እስኪ ቪዲዮ ላድርግ ቡሌን ለእናንተ ላሳያችሁ ብዬ ነው። እና እንግዲህ አንድ ሰው ከታመመ ሰው ይፈልጋል ካጠገቡ የሚሆን ሰው እና አይ ደህና ናት። ለማንኛውም እንዳታስቡ ደግሞ ወይ ጉድ እንዴት ሆነች ምናምን ብላችሁ ተጨነቁ ይሆናል እና ደህና ናት ትንሽ ነው ያመማትና፣ ግን ሰው ያስፈልጋት ነበር። ይሄንን ሳር ቡናና በቆሎ ደግሞ የቡና ቁርስ ገዝተን ልንሄድ ነው ወደ ቤት፣ ከዛ ትንሽ ፈታ ብትል ብዬ ነው እና በዛውም ደግሞ የኔን የቀን ውሎየን ታይታላችሁ ማለት ነው። እዚህ ጋር እንግዲህ እንደምታይ ለማንኛውም ሳሩ ስንት እንደገዛት ታውቃላችሁ? ሰላሳ ብር ነው። እሺ በቆሎ ደግሞ የአምሳ ብር ገዛ። በቆሎ አሪፍ ነው በጣም እኛ ጋር ርካሽ ነው ማለት ይቻላል። ምክንያቱም ብዙ ሰው ልማት ላይ ተሰማርቷል እና አትክልት ላይ አሁን ላይ ደህና ነው ገበያው። ሽንኩርት እንኳን ትንሽ ጨመር አድርጓል። ቲማቲም አሁን ደህና እየሆነላቸው ነው። ደስ ብሎናል በጣም። እዚ ጋር እንደምታዩት እንግዲህ ቡናዬን የምገዛ ቡና እንዴት እንዴት አድርገው እናቶቻችን እንደሚገዙ ላሳያች ነው እየሞከርኩ ነው እንደዚያ ሽታው ሽታው የሚጥም ከሆነ ይጥማል ቡናው መሰለኝ። እና እንግዲህ ካላወቅኩት ለምን እንደሚያሸቱት እናንተ አርሙኝ፣ ኮሜንት ላይ ንገሩኝ። እና ውድ ቤተሰቦች እዚህ ጋር እንግዲህ ጨርሰናል፣ ወደ ቤታችን ልንሄድ ነው ባጃጃችን ይዘን። ሰን ያለች ከኔ ጋ አልገባም ያለች ነበር፣ ግን እኔ ብቻዬን ሴድ ካሜራ ሰው ብዙም ስላለመደ ትንሽ ትኩረት መሳብ አልፈለግኩም፣ እና እኔ ጋ ሁኚ ምናም ብያ ታስገድጃት ነው ያስገቡት። ለማንኛውም እዚህ ጋር እንደምታያቸው ደግሞ የራያ ሸበላዎች ምላሽ ነበር መሰለኝ ሴቶች እንኳን ብዙም አላስገባናቸውም እና ሳያቸው በራያ ሙዚቃ እየጨፈሩ ነበር እንደዚህ አይነት ሞክታ ደግሞ በጣም ነው የምወደው ይቅርታ አድርጉልኝና ገብቼ ልጨፍር ነው ይኸው እንደምታየኝ ብቻ እዚህ ጋር ግን ትንሽ ያስፈራላ ገፋ አድርጎ ከመሀል አስገፋኝ ይሄንን አጋጣሚ ማሳለፍ አልፈለኩም። መሀል ላይ ደግሞ ስልክ ወድቆ ምናምን ስልኬን አንስቼ እየጨፈርኩ ነው ያለሁት። ግን አስባችሁታል፣ እዛው ማለት የሆነ ነገር ሚያደረጉኝ ጠጥተው ሊሆን ይችላል። አላቅ ብቻ ድፍረቴ ቻ። ደስ የሚል አጋጣሚ ነበር ለእኔ። እዚህ ጋር እንግዲህ ይሄ አርቲፊሻል ሳር መፈረሻ ነው፣ ደስ ይላል። ግን ብዙም ይሄ ሳር ከሌለው ብዙም ደስ አይለኝም እኔና ሁለቱም አድርጌ ቡና መፈረሽ፣ በስመስላሴ ትጠላላቸው እኔ በጣም ነው የምወደው፣ በጣም ማለት ነው። ቡናስ ድባቡ እንደዚህ ተፈርሾ ምናምን በጣም ደስ ይለኛል። እዛ ተቀምጬ የሚሰማኝ ስሜት አላውቅም፣ ብቻ ደስ የሚል ስሜት አለውና እንግዲህ፣ ሴት ስትሆኑ ደግሞ ቡና ማፍላት የማይወድ ይኖራል ብዬ አልጠብቅም። ብቻ እዚሁ ቤት ደርሰን እንደዚህ እያደረግን ነው፣ ገና እሳት አያይዛለሁ ምናምን ቡናችን እዚህ ጋር እንግዲህ እሳት አያይዤ ምናምን ቡና እየቆላው ነው። ወይኔ ሲያምር ቡና ይገዛው፣ ደሞ በስማም፣ ለሁላችሁም ግን እንግዲህ ይድረሳችሁ ሽታው ደስ፣ ቆላ ትቀኑ ይሆናል። ወይኔ ጉዴ፣ ሮዳ አይዛችሁ። እሺ አንድ ቀን ውጭ ሀገር ላላችሁ ነው አይዛችሁ የሚላችሁ ሀገራችሁ ገብታችሁ እንደዚህ። በርግጥ ውጭ ሀገርም እኮ ቡና አለ፣ ግን እንደ ሀገራችን ቡና አይሆንም። በቃ አይጥምም። እውነት ሁሉ ነገር ደስ የሚለው በሀገራችን ነው ውጭ ሀገር እኮ አሁን እንጀራ በጣም ሲናፍቀን ገዝተን ምናም እንበላለን፣ ግን እንደኛ አይሆንም። በቃ አላደን ለምን እንደሆነ አላውቅም። እዛም እንጋግራለን ማሽላለ አምሰን ምናም እንጋግረን የምንበላበት ሰዓት አለ፣ ግን አይጥምም። ልክ እንደ ኢትዮጵያና ብቻ። ሁሉም ነገር በሀገር ደስ ይላል በጣም እና ውድ ቤተሰቦቼ፣ እንደዚሁ አላማረብኝም። እስኪ አስተያየት ስጡኝ። እውነት ሙላር እንደዚሁ እየቁጭ ስል ምንም ኮነ ማይወደው ብዙ ጊዜ ባይዘይ ለሳምሪ ቡና አፈላለሁ። ማፍላት በጣም ስለምወድ ቤቷ ከሄድኩ ቡና እሷ ራሱ የኔ ቡና ነው የምትወደው። አፊልኝ በቃ ምናምን የምትለኝና አፍልቼ ነው መጣ። እዚህ ግን ለቪዲዮ አይፈልግም ነበር፣ ዛሬ ያስገድቻው ነው። እዚጋ እንደምትያስ ደግሞ ማርቲ ካልገባው እያለ ነው። እኔ ነኝ ያፈላሁት አንቺ አይደለሽም ብዬ አወራለሁ እያለች ነበር ደግነቱ፣ ቮይሱ ነው የነበርኩ ምገባበት የለች እገባለው ቮይሱ ላይ እያለ ነበር። ብቻ እዚህ ጋር መሬ ቡና እየጠጣ እንዳይመስላች፣ መሬ ቡና ይጠጣ። ለሳምሪ ነው አንድ ስኒ ብቻ ነው። የኔ ቡና ባይዘ ወይ አፍልቼ ለብዙ ሰው አይሆንም። የኔ ቡና በጣም ትንሽ ናት ምትሆነው በጣም ለማፈና እዚህ ጋ እንደምታየት ደግሞ በዛውም መሽቶ ነበር። እራት ልሰራ ነው። የእኔ ቡና ብዙ ሰዓት ነው የሚፈጀው። ባይዘ ቡናችን እስካሁን አላለቀም። በዚሁ ደግሞ ሩዝ እራት ልሰራ ነው ውድ ቤተሰቦቼ። የእኔ ሩዝ አሰራ እንዴት እንደሆነ ደግሞ አሳያችኋለሁ። እንግዲህ እዚህ ጋ እንደምታየት ሽንኩርትና ቲማቲም እያቁላላሁ ነው ያለሁት። ሽንኩርትና ቲማቲም በወፍራም ነው ምከፍትፈው ከዛ እንግዲህ አቁላላ እና ዘይቱ ካቁላላሁት በኋላ ስጋ አስገባለሁ። አጥንት በአጥንት ለምሰራ አጥንት በሩዝ ነው። እና ከብሳ ከብሳ ነው ከብሳ ነው የሚባለው በአረቦች። ለማንኛውም እዚጋ አንድ ማንኪያ በርበሬ ብቻ ነው የተጠቀምኩት፣ ምክንያት እንዳያቃጥለን። በርበሬሽ እንዴት ነው ምናም? እየጠየኳት ነበር እዚጋና የሚያቃጥል ከሆነ እንዳላበዛ። አይ ችግር የለው አንድ ማንኪያ ተጠቀሚ ያለች ነበር ሳምሪና። ከዛ ውጭ እንዳያቃጥል እንዳይበዛብሽ እያለች ነበር። ለማንኛውም እያሳየዋት እዚህ ጋር ደግሞ አጥንታችን አጥቤ ነበር እዚህ ጋር አስገብቻለሁ። ውድ ቤተሰቦቼ እንደምታዩኝ እና እኔ ባይ ዘ ወይ ከብሳ በጣም ነው የምወደው። በጣም ማለት ነው አረብ ሀገር እያለሁ በጣም ደስ ብሎ የሚበላው ምግብ ነበር እና አሰራሩም ቀላል ነው። ሲበላም በጣም ይጥማል። ቤተሰብ ጋር ሆናችሁ ደግሞ በትልቁ ሲሰራ ደስ ይላል። አይታችሁታለ። ድስቱ በጣም ትልቅ ነው። ቅድም ስቶቭ ላይ እየሰራው ነበር፣ ስቶቭ ፓወር አልነበረውም እና በዚህ እየሰራሁ ለማንኛውም፣ ብዙ ሰዓት ቆይተዋል። አቁላልቻለሁ በደንብ ውሃ ቶሎ ቶሎ ማድረገው፣ እንግዲህ ቪዲዮ እንዳይረዝምባችሁ ነው ውድ ቤተሰቦቼ። በደንብ አቁላልቻለሁ አጥንቱና ሽንኩርቱ ከዘይቱ ጋር አንድ ላይ ማለት ነው። ከዛ የሚበቃኝን ውሃ አደረግኩና ዘጋሁት። መጨረሻ ላይ ደግሞ እዚህ ጋር በኋላ አልጨረስኩም። ድንች አጥቤ በደንብ አጥቤዋለሁ። አልተላጠም። እንደዚህ ሲሆን ደግሞ ድንች በጣም ደስ ይላል፣ በጣም ነው የሚጥመው። ባይዛ እስኪ ሞክሩት፣ ያልሞከራችሁት ካላችሁ ማለት ነው። ድንቹ ሳይላጥ እንደዚህ በደንብ አጥባችሁ ጥርት አድርጋችሁ አጥባችሁ፣ ሲበስል በጣም ነው ደስ የሚለው ይጥማል፣ መልኩ ራሱ ያምራል። እና እዚ ጋ ሁለተኛ ቡና እየቀዳሁላት ነው። እስካሁን ውድ ቤተሰቦቼ እኔ ቡና አላለቀም፣ እያችኋለሁ እዚህ ጋር ደግሞ ያጠብኩት ሩዝ አለ። ሩዝ አያችሁት? ብዛቱ እንግዲህ እኛ ብዙ ስለሆን በዛ አድርገን ነው የምንሰራው። ከዛ በስመ አብ ተሰብስባችሁ ስትበሉት ደግሞ እንዴት ደስ እንደሚል እንግዲህ፣ መጨረሻው ምን እንደሚመስል ደግሞ ከኔ ጋር አሁንና መቻየት ይሆናል። ውድ ቤተሰቦቼ እንግዲህ አሰራሩ ከወደዳችሁት ሞክሩት፣ ግን በጣም ነው የሚጥመው እውነት። እዚ ጋ እንግዲህ ሩዙ የምጨምረው ማለት ነው። መጀመሪያ ስጋው ከበሰለ በኋላ ነው ድንች የጨመርኩት። ድንቹ ስጋው ከበሰለ በኋላ ጨምረዋለሁ። ከዛ በኋላ እዘጋና ከዛ ድንቹ ደሞ ትንሽ ቆየት ብዬ ነው መከፍተው እዛ ሩዙ ጨምርበታል። ምክንያቱም ድንች ደሞ ቶሎ ብሎ ስለሚበስል ማለት ነው። እንደዛ ካደረግን በኋላ ሩዙ አስገብቼ ነጭ ሽንኩርት ጨምሬ የምትፈልጉት አይነት ቅመም ካለ ጨማምራችሁ ዝግት ቴብረድ ስባይዛዊ በጣም ነው ደስ የሚለው ትዘጉታላችሁ። ከዛ የሆነ ከሆነ ሰዓት በኋላ በስለዋል የምትሉት ሰዓት አለ አይደል? እኔ ሰዓት አላያስኩም፣ ዝም ብዬ በግምት ነው ሁ የምከፍተውና ከዛ ትከፍቱና ካልበሰለ መልሳችን መዝጋት የሚቻል ይመስለኛል፣ ይቻላል። ቡናችን አነሳስቼ ምናምን ከዛ እንደገና አጸዳድቼ እዚህ ጋር እራት ደርሰዋል። ተሰብሰቡ እያልኳቸው ነው። ማንኪያ እንደምታየት እንግዲህ አዘጋጅቻለሁላችን የሚሆን ማንኪያ ድንቻችንና አጥንቱ ለብቻው ላይ እና ምክንያቱም እሱ በመጨረሻ የሚያምረው መጨረሻ ላይ ሲደረግ ነው። እና ግን ትንሽ ድንቹ በሰል ብሎብኛል፣ ፍርክስክስ ብሏልና እያጣሁት ነበር። ሳገኘው ደግሞ መሀል ላይ እንትን ስብር እያለብኝ ነበር። እና በእርግጥ ሲይጥማል ለመልክ በጣም ለዚህ ፍርክስክስ ባይል ነው። እና ጥሩ በጣም ቆይቻበት ነው የኔ ትንሽ ድስቱ እያዝ አድርጓል። ብቻ ጣዕሙ ማርያምን በጣም ነው የሚጥመው በጣም ነው ደስ የሚለው መጨረሻ ከለሩ ደግሞ አይታችሁታል። አንድ ማንኪያ ብቻ ነበር በርበር የተጠቀምኩት። ብዙ ካደረጋችሁ ያቃጥላል፣ አይጥምም። ለሩዝ ማለት ነው ትንሽ ነው የሚደረገው። እና እንደዚህ አድርገን ጨርሰናል እንግዲህ ሩዛችን ጋር ልበጥ አድርገን እራታችንን በላና ውድ ቤተሰቦቼ ቀን ውሌን የወደዳችሁት ከሆነ እንግዲህ አንዳንድ ቀን እንደዚህ ያልኩ እመጣላችኋለሁ። አስተያየታችሁ ግን በጣም እፈልጋለሁ። ይህንን እንደዚህ ብታደርጉ፣ ይህንን ደግሞ እንደዚህ ብታደርጉ ያላችሁ ኮሜንት ስር ብታስቀምጡልኝ በጣም ደስ ይለኛል። ልሰራላችሁ የምትፈልጉት አይነት ውሎ ካለ ደግሞ ንገሩኝ፣ ይሰራላቸኋለሁ። ውድ ቤተሰቦቼ እስከ መጨረሻ ላያችሁልኝ ደግሞ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦቼ ለእኔ በጣም ምርጥ ቀን ነበር። እወዳቸዋለሁ።